በቃ ሳትሰማ አትመልስ ነው መጽሐፍ ሲናገር መጽሐፍ ቅዱስ ሳትሰማ አትመልስ፣ ለመመለስ መጀመሪያ ስማ ይላል መጽሐፍ። አሁን ጥያቄ አይደለም አይደለም ስማ። የተጠየቀው ጥያቄ ምንድን ነው? ጸሎቱን ቢኖር ንስሐውን ቢኖር ቅልቦናውን ቢኖር ይሄ ሁሉ ጸሎቱን ሁሉ ነገር ይኑርና ግን በዛ በምትቀበለው ይሄ በህብስትና በወይኑ በኩል የሚባል የለም በክርስቲያን ትራዲሽን ያልከው እኔ በስመ አብ ወመንፈስ ቅዱስ ኧረ፣ አውጥቼ ባሳዬ ሀገር ነው ያለው። ማለት ግን ተነጠሎ እያልክ ግን አሁን ጨመርክበት። እኔ አሁን ይህንን ጥያቄ ስጠይቀህ አሁን የምጠይቅህን ማለት ነው እዚህ ጋር ስጠይቀህ አሁን መጀመሪያ ላይ አይ ነው ያን ጸሎቱ ምን አድርሱ አንድ ጊዜ ያዝ አድርገውና ቀጥታ ህብስት ምንድን ነው የጊታራት ሥርዓቱን ብይ ጠየኩ። ለምንድን ነው የኃጢአት ይቅርታውን ያው ስለምንጸልይ ንስሓ ስለምንገባ ከሚለው ጋር ብቻ እያያዝኩ ስለነበረ እሱን ያዝ አድርገውና አልኩ ከጊታራት ከሥርዓቱ አንጻር ብይ ጠይቄ ነበር። አሁን እየጠየኩ ያለውት በደንብ አድርገህ ስማ። አሁን ደግሞ እሚል ልጠይቅህ ሁሉም ነገር ይሟላለት ጸሎቱም፣ ንስሓውም፣ ምንም ቅልቦ ነው ሁሉም ነገር ይኑረውና ብያለሁ። ይኸው ተመልከው፣ ጋይስ ልክ ስትቀበል በዚህ ሁኔታ ውስጥ ሆነ ስትቀበል ማለት ነው ያንን ህብስትና ወይን በዛ በአፍህ ያ ህብስትና ወይን ሲገባ በአፍህ ከገባው ከዛ ከህብስትና ወይን አንጻር ወይም በዛ በኩል ማለት ነው በዛ ምስጢር በኩል በዛ ምስጢር በአፍህ በተቀበልከው ህብስትና ወይን በኩል የኃጢአት ስርየትም ትቀበላለህ አትቀበልም? ያንን ጸጋ ታገኛለህ አታገኝም? መጀመሪያ ታገኛለህ አታገኝም? ቢዩታርግ እንደዚህ አይደለም የምንወያዩ ብያለው። ማጥፋት አንተ አምስት ለመቀየቅ አምስት ደቂቃት ይፈልጋል። እኔ ለመመለስ አምስት ሰከንድ ነው የሚሰጠኝ። ምንም ሶስቴ የደግም እራሱ እኮ ጥያቄን አላገኘሁም። ያልተጠየቁምአይደለምእኛ ምናምንበትን እየነገርኩ ነው። ካልተመቸህ እኮ መልስ ከሌላችሁ ይሄማ ፖለቲካ የሚሰማ ሰው ይታዘባል። ዝም ብዬ ልጠይቅ አይባልም። መልስ አዳምጣ አይ ሚውት አድርግና መልስ አለ ጠየቅ አይደለም። እሺ ልመልስልህ፣ መጀመሪያ እሱን መልስ። አሁንም ጥያቄህን። እሺ ሚውት አድርግና ልመልስልህ። ሚውት አድርግና ልመልስልህ። አኬ ፕሊስ። እሺ አሁንም ቢሆን አንተ ጥያቄህ ውስጥ ጥያቄህ ውስጥ ቅዱስ ጽዋውንና ቅዱስ ህብስቱን በተለየ ሁኔታ አፋችን ውስጥ ከመግባቱ የተነሳ የሚመጣ ነገር አለ ብለህ ካሪኬቸር ያደረከው። እኛ ደግሞ አይ በተለየ ሁኔታ ከቅዱስ ጽዋውና ከህብስቱ ጋር ብቻ የተያያዘ ሌላውን ደግሞ ነጥለ ነው ጸሎቱን ነጥለ ነው ንስሐውን ነጥለ ነው ዝማሬውን ነጥለ ነው ወርድ ኦፍ ኮንሲክሬሽኑ ወርድ ኦፍ ኢንስቲትዩሽን ነጥለ ነው የአጢአት ይቅርታ እናገኛለን ብለን አናምንም። ምናምነው እንዴት ነው በአጠቃላይ የጌታ አራትን በምንወስድበት ጊዜ ከሚከናወኑ ድንቅ ቆይ ቆይ፣ አሁን የሚውጣ አላቋረጥኩም፣ አላቋረጥኩም። በጌታ ምን ታቋረጠኛለኝ? አብራራ አዳም በእኛ ምናስተማ ነግርኩ። ስለ ኦርቶዶክስ እኮ አይደለም አወራው፣ ኦርቶዶክስን እኮ አይደለም ሚስትሪ ፕሬዝደንት ያደረግኩት

ልክ ዎርድ ኦፍ ኮንሲክሬሽኑን ኢንስቲትዩሽኑን ጸሎቱን መንፈስ ቅዱስን ንስሓ መግባትን ባልጨመረ ወይም ደግሞ እሱን ኤክስክሉድ ባላደረገ እንደዛ ነው። አንተ ጥያቄ የኔ ጥያቄ ኖ፣ የኔ ጥያቄ እኮ ነው፣ የኔ ጥያቄ ነው። እሱን አንተ በተለየ ሁኔታ በአንድ ባንድ ችግር የለም። እሺ የኔ ጥያቄ አንተ አይደለም፣ የኔ ጥያቄ በተለየ ሁኔታ እጅ ላይ ከያዝከው ከቅዱስ ጽዋው ጽዋውና ከቅዱስ ሕብስቱ የተነሳ ከጽዋውና ከሕብስቱ የተነሳ ብቻ ብቻ ብያለሁ እኔ። አንተ አላልክም፣ ችግር የለም። ምንድን ነው ብቻ ከሕብስቱና ከተነሳ ብቻ ስትል የተነሳ እኮ ምን ማለት ነው? አብራራ። አይ ቆይ ቆይ እንጂ ቆይ አሀ እኔ አንተ አብራራ። አሁን እኮ ይኸውልህ፣ አሁን ደግሞ ህጉ አንተ ላይ ደግሞ ሲሰራ ማዳመጥ አለ

ዎርድ ኦፍ ኮንሴክሬሽኑን ዎርድ ኦፍ ኢንስቲትዩሽኑን ጸሎቱን፣ ንስሐውን፣ የመንፈስ ቅዱስን አሰራር ባላማከለ መልኩ ጽዋው ብቻ ጽዋው ብቻ ጽዋውን በመውሰድህ ብቻ ጽዋውን ህብስቱን በመውሰድህ ብቻ የአጢያ ስሬትን ታገኛለህ? ማን? አዎ ወይም አይደለም? አዎ አላልኩ። የኔ ጥያቄ ነው ያንተ አይደለም። የኔ ጥያቄ ነው። የኔ ጥያቄ ነው ያንተ አይደለም። እሱ የኔ ጥያቄ ነው። እኔ ጥያቄ አዎ ወይም አይደለም? ልመልስልህ። ለምን አዎ አይደለም፣ ልጅ ወይም አይደለም? ጀምሬ አዎ ብቻ መልስ እንደዚህ የሶር ነው። ቅዳሴው ቀርቶ ምናምን ሁሉ ነገር ቀርቶ ንሳው ቀርቶ ዝም ብሎ ብቻ ህብስትና ለምን? አሁን እሱን አብራራለሁ። አባየ አይቻልም ብዬ ጀምሬ ነው ማብራራለ አያሰጥም ብዬ ምክንያቱም፣ ቅዳሴ ከሌለበት ከቅዳሴ ውጭ የሆነ ህብስትና ወይን ሲጀመር ምንድን ነው ይሄ? ኖርማል ህብስትና ወይን ማለት እኮ ያልክ ቅዳሴ ከሌለው ኮንሰክሬት አይሆንም። ራሱ እነዚ ኤሌመንቶቹ ማለት ነው ህብስትና ወይኑ ኮንሰክሬት የሚደረጉት በቅዳሴ ውስጥ ነው። በቅዳሴ ውስጥ ግን ምን መለስኩልህ? ምንም የተለየ ነገር እኮ አልመለስኩልህም። አቁሙ፣ ባክና በጽዋው ባክን ማላክ ተግባ ይሰማ ወዳጅ፣ ቀጥል ቀጥል። በቅዳሴ ሰዓት ህብስቱ የጌታ ሥጋ ይሆናል፣ በቅዳሴ ሰዓት ጽዋው የጌታ ደም ይሆናል ብለን እናምናለን። ኦኬ በመንፈስ ቅዱስ አሰራር ህብስቱ የጌታ ሥጋ፣ ጽዋው የጌታ ደም ይሆናል። ስለዚህ በዚህ በቅዳሴ ውስጥ እንደዛ ይሆናል። በዚህም ምክንያት ያንን ህብስትና ወይን ወይም የጌታ ስጋና ደምን በምንቀበልበት ሰዓት ወደ አፋችን ስንወስድ ወደ አፋችን የምንወስደው ያ የጌታ ስጋና ደም የምርም ህይወትን የሚሰጥ የስርየትን የኃጢአት ይቅርታን የሚያሰጥ ነው። በአፋችን የምንቀበሉ ያ ራሱ እንደዚህ ብለን እናምና አሚን፣ አዎ ብለን ማለት ነው እና ለኃጢአት ስርየት የሚሆን ነው የምንቀበለው። ራሱ ያ የምንጠጣው የጌታ ደም የኃጢአት ይቅርታን ይሰጣል። አፋችን ውስጥ ያለው አፋችን ውስጥ ያለው እርሱ የኃጢአት ይቅርታን ይሰጣል። አሁን እኔ ደግሞ ጥያቄ አንተ እናንተ ጋር ሙሉ ወንጌል የምትቀበሉት በአፋችሁ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? እንዳለ ይው ጸሎቱም ንሳው ምናምን ኖሮ ኖሮ ያ ህብስትና ወይን አፍ ውስጥ ያለው የኃጢአት ይቅርታን ይሰጣል አይሰጥም? በጣም ጥሩ። ስለማይቀየር ይቀየራል ብለን ስለማናምን በአፌ ውስጥ የምወስደው ጽዋ ወይም ደግሞ ህብስት ይሰጣል አይሰጥም? መጀመሪያ ከዛ በኋላ እንደ እኔ ቆይ ቆይ አንዴ በአንተ ትመለስለሚት ትምህርት እርሳው እና ይኸውልህ፣ ጥያቄ አይ፣ በተለይ በአንተ ትምህርት ምናምን ስላልክ ነው። ቢ አየህ፣ ችግሩ እኮ ይሄ ነው። እኔ የምናገረውን አትሰማም ብቻ ሳይሆን አንተ የምትናገሩን ራሱ አትሰማውም። አስቸጋሪ ነው። ሪያሊቲውን እኮ ነው እየነገርኩ እኔ አዎ ወይም አይደለም ብዬ ጀምሬ ከዛ በኋላ አብራርቻለሁ። አንተም አዎ ወይም አይደለም ብለህ ትጀምራለህ። ጸሎቱም ኖሮ ብያለሁ። ቅልቡን ያልከው ምኑም ወርድ ኦፍ ኮንሰክሬሽን አለን ብለሃል። እኔ እሱ ራሱ እውነቱን ለመናገር በደንብ ያነጋገረ ነበረ። ምኑን ኮንሰክሬት እንደምታደርገው፣ ኤለመንቶቹ ኮንሰክሬት ይደረጋሉ አይደረጉም የሚለውን በሙሉ ወንጌል ትምህርት ማለት ነው። እሱን ራሱ አዋ ያስራ ነበር። አሁን እሱን ለጊዜው ያዘል አድርገውና ይሰማል እሺ እሺ፣ የሚሰማህ ከሆነ መጀመሪያ አንሳው። እሺ እንዲሰማህ አንሳው። ሁሉም ጸሎቱ የሚያልካቸው ነገሮች ሁሉ ይካተቱለትና አልኩ አፍህ ውስጥ የሚገባው የአህብስትና ወይን ያጥያት ይቅርታ ይሰጣል አይሰጥም እነዚህ ሁሉ ባሉበት ሁኔታ አፍህ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? መጀመሪያ ይሰጣል ወይም አይሰጥም? ይሄ በቃ አንተ ባለበት ነገር ምንም ችግር የለም። በአፋችን ውስጥ ከገባው ከህብስቱ ወይም ከጽዋው የተነሳ ሳይሆን የኃጢአትን ይቅርታ የምናገኘው በአጠቃላይ ያንን በአፋችን ከምንወስደው ጽዋና ህብስት ጋር በተያያዘ ከሚደረገው ወርድ ኦፍ ኮንሲክሬሽን፣ ወርድ ኦፍ ኢንስቲትዩሽን፣ ንስሐ፣ የኃጢአት ይቅርታ ጋር የተያያዘ በአጠቃላይ በሥርዓቱ ነው የምናገኘው የኃጢአትን ይቅርታ እንጂ በተለየ ሁኔታ በአፋችን ውስጥ የገባው ነገር ይዞት የሚ የሚመለው አለ ብለን አና በቃ እስካሁን ድረስ ያወራ ነው። በዚህ ተቋጨ ማለት ነው። በአፋችን የምንቀበለው ሰምራይዝ አይ በቃ ምንም፣ ይሄ ምንም ማድረግ ስለማይጠበቅብን፣ አይ በቂ ነው፣ በቂ ነው። ምንም ማድረግ አያስፈልገንም። ይሄ ከበቂ በላይ ነው። በቃ አሁን የተናገረው ነገር በቃ የሙሉ ወንጌል በቂ ነው። እዚህ ጋር ነው። እስቲ ኮሜንቱን ክፈትላቸውና በቂ ካልሆነ እንትን እንበል እንቀጥልላቸው። ለሰዎቹ ያው እንግዲህ ለሰዎቹ ቢጠቅም ብለን ስለሆነ አንድ ኮሜንቱን በቂ ከሆነ በቂ ነው በሉ፣ ካልሆነ ደግሞ ቀጥሩ በሉ፣ ማጠቃለያ ስጡም በሉ ወይም በቂ ነው በሉ። ኮሜንቱን አብራላቸው። ኤርሚዬ አለው። ይሰማል ድምጼ ወ ወይ ይሰማል አብሮዬ ኤርሚ ኤርሚ በተቻለው አለ ትሰማል? አሎ ኤርሚ

አንድ አዳምጥኝ። ለውይይቱ ለአድማጭም ፌርነስ እንትኑን በተራ በተራ ሰመራይዝ አድርጎ ፖይንታችሁን ከዛ በኋላ እንስገው፣ የተሻለ የሚሆነው እንደዛ። ይቻላል፣ ግን ምንድን ነው ኤቢን ፕሮግራም አለው። አኬ ምንም ነገር አልሰማሁም፣ ምንም ነገር አልሰማሁም እስካሁን ምንም አላወራንም። አይ አሁን ምንድን ነው በዚህ በጥያቄና መልስ ውስጥ እኔ እንዳየሁት ከሆነ በቃ በቂ ነው ማለት በቃ እስካሁን የተናገርኩትም ነገር ነው የተናገረው ነው። ሰመራይዝ ማድረግ የሚያስፈልገን ነገርም የለም። ኤቢ አሁን ስለተስማማን እኔ ተስማማ መጨረሻ ላይ ባልከው ነገር ስለ ተስማማ ምን መሰለህ ነገሮችን ማጥራት ያለብን ነገሮች፣ የተረሱ ነገሮች ወይም ደግሞ ሰመራይዝ ኮንክሉድ መደረግ ያሉብን ነገሮች አሉ። በትነ ነው አኔ ደም ምን አንተ ያልከውን ኤቢ አንተ ያልከውን ተቀበል። ስለ ተቀበል ስለ ተቀበልክ ቋረ ስለ ተቀበልክና ስላልተቀበልክ ሰመራይዝ እሺ፣ አንተ ሰመራይዝ አታግን ያደረጋሉ ሚዩታርግ በቃ ሚውት አድርግ ነው ያደርጋለሁ። አይ እሱማ አይ አያው እንግዲህ እሱ ይሄ ካልፈለክ እኮ አታርክ። አይ አንተ ማረክ። አኬ ቆይ ቆይ አንዴ ሚውት አድርግ። ታች ያለው ጥያቄ በቃቸው። አሸናፊ አንዴ ሚውት አድርገው። ሶሪ አኬ፣ አይ ቲንክ ፌርም የሆነው ሁለታችሁም ሰምራይዝ ብታደርጉ ነው አንተም ያ ምንም ይሁን የተስማማውበት የምትልባቸውን ቢሆን ፖይንቶቹን እነሱን ሰምራይዝ አድርግ። ኤቢም እሱ መጀመሪያ ያደርግና ቀጠላ። መጀመሪያ እሱ ያደርግና ይቀጥላሉ። አይ ቲንክ አንተ አሁን የመጨረሻ ማነው? የመጨረሻው ተጠያቂ አንተ ነበር ካለ ማነው? ነው ጠያቂ ነበረው? እኔ ነበርኩኝ። እኔ ስጠይቅ ስለነበረ አሁን ደግሞ እሱ ምንም ችግር የለውም። እሺ ደቂቃ ስጠን፣ ግን ደቂቃ አድርግና ስንስ ደቂቃ። በቃ አኬ፣ አንተ ለነገሩ በቂ ነው ብለሃል እኮ፣ ጀምር። በቂ ነው በቂያችን ነው። አዎ ሰነዶቹ ላይ እና ለምን ብቻዋ ላይ ምን አይነት ፕራክቲስ ነው ያላት የሚለውን ነው ኤክስፕሌን ያደረግነው። አንደኛ ሙሉ ወንጌል የተለየ ጸጋ ስትል የጌታ የጌታ ራትን አስመልክቶ ጌታ ራት ቅዱስ ጽዋው ከመለወጡ አማናዊ የሚለው ቋንቋ ራሱ እውነተኛ ነው የሚለው ቋንቋ ራሱ የጌታ ሥጋና ደም ሆኖ ኮርፖራሊ ፊዚካሊ ሊትራሊ ፐርሰናሊ ጽዋው ይለወጣል ህብስቱ ይለወጣል በዚህ ምክንያት የተለየ ጸጋ እናገኛለን ሚልን ትምህርት ስለማትቀበል ሙሉ ወንጌል በጌታ አራት አማካኝነት የተለየ ጸጋ አልቀበልም ብላ ነው የምታምነው። ይህንን ስትል ግን ገጽ ሁለት መቶ አምስት እና ሁለት መቶ ስድስት ላይ በመንፈሳዊ ህይወታችን የዘላለም ህይወት ጉዞ ተጀመረ እንጂ ስላልተጠናቀቀ በመንፈሳዊ ህይወት ጉዞችን ኃጢአትን አለምን ሰይጣንን ለማሸነፍ ክፋትን ለማሸነፍ በሌሎች መንገዶች ጸጋዎችን እንደምንቀበል ሁሉ በእግዚአብሔር ፊት ማዕድ በእግዚአብሔር ፊት ማዕድ እንደመቅረብ የአምልኮዎች ሁሉ ሴንተር አድርጋ በማሰብ በረከትን እንደምንቀበልበት ጸጋን እንደምንቀበልበት መንፈሳዊ ጥንካሬ እንደምንቀበልበት እንደውም ይህንን ቸል ማለት ጥፋትና ወጥመድ እንደሆነ አጥብቃ ታስተምራለች፣ ታምናለች። ነገር ግን ህብስቱን እና ጽዋውን በተመለከተ ልዩ የሆነ ምትሃታዊ የሆነ መጽሐፍ ቅዱስም የማያስተምረው ጥንታውያን አባቶችም በተለይም ደግሞ ቅድመ ንቄ አባቶች በግልጽ ያላስተማሩትን ተለውጦ ጽዋው ተለውጦ ህብስቱ እውነተኛ የሆነ ልክ ጌታ ይህንን ማቴዎስ 26 ላይ ሲናገር የነበረውን አይነት ስጋና ደሞ ነል ብላ ስለማታምን በዚህ ምትሃታዊ የሆነ ስለበላውት ስለጠጣወት የማገኘ አጢያት ስሬት መሆነ ጸጋ የለም። ለምን ጸጋውን የምናገኘው የሀት ይቅርታ የምናገኘው ምህረት የምናገኘው በአጠቃላይ በጌታ ራት ስርዓት ነው። የጌታ ራት ስርዓት ምንን ያካትታል? ንስሐን ያካትታል። ዝማሬን ያካትታል። ወርዶፍ ኢንስቲቱሽን ያካትታል። ጽዋው ከተጸለየ በኋላ ከተባረከ በኋላ ተራ ምግብ እና መጠጥ ስላልሆነ ኮመን ብሬድ እና ኮመን ዋይን ስላልሆነ ባይለወጥም ምትሃታዊ የሆነ ነገር ጽዋውና ኅብስቱ ላይ ባይፈጠርም ያ ግን ክቡር የሆነ የጌታራ ስራ ስለሆነ ለመንፈሳዊ ጉዟችን እና ጥንካሬያችን የሚያስፈልገውን ጸጋና አቅርቦት ሁሉ እንቀበላለን ብላ እንደ ማንኛውም ወንጌላውያን አብያተ ክርስቲያናት ታምናለች፣ ትቀበላለች። ይህንን በሰነዶቿም ላይ በተለይም ደግሞ ፔንትኮስታል ስለሆነች በፕራክቲሷ በትራዲሽኗ ላይ በደንብ አድርጋ ትለማመደዋለች የጌታ እራት። እንደውም አንዳንድ የፔንቴኮስታል ትራዲሽኖችን ስናይ ኤክስፓንድ የሆኑ ዶክመንቶችን ኢቨን ሙሉ ወንጌል ራሱ አንዳንድ ዶክመንቶች አለ። የመንፈስ ቅዱስ መገኘት ከመኖሩ የተነሳ በጌታ እራት ጊዜ ፈውስን፣ ምሕረትን፣ ይቅርታን፣ ነፃነትን፣ ከአጋንንት ስርዓት ነፃ መውጣትን ሳይቀር በጌታራት ስርዓት እናገኛለን ብላ ታምናለች። በጣም ጥልቅ የሆነ የጌታ ራትን መንፈሳዊ ሚስጥራትን በተለይም ሪፎርም ትራዲሽንን ሸር የሚያደርጉት ነገር ስላለ የመንፈስ ቅዱስን ሮል አጉልታ ታሳያለች። ቴንክ ዩ ኤቢላርክልና ጥቀጥላል አንድ ሺ አንድ ወደ ውስጥ ገባ ለበለትን እንዳይረብሽ እሺ፣ ይቅርታ አድርጉልኝ። እንዴ ምንድን ነው ጀምሮ ነው አንድ ያስጀምርልኝ ከይቅርታ ጋር። በእርግጥ ብዙ አ መሰለኝ ስስ ቃል ካላስጀመርክ ዝም ብዬ እንደዚሁ ይቀጥል መሰለኝ። ሶሪ ኔትወርኬ ተቆራርጦ ነው ከእንደገና ላስጀምርልህ

ነገሮች እንጂ አፋችን ውስጥ በሚገባው በዛ ህብስትና ወይ በኩል የምናገኝ የኃጢአት ስርየት የለም ስላል አናገኝም፣ ስላል እሱ ላይ በቃ ተስማምተናል። አዎ እኔም ሙሉ ወንጌል እንደዛ ነው የምታምነው ብዬ ነው ማምነው ማውቀው ብዬ በቃ ጨርሰናል። ምንም ያን ያህል ማጠቃለያ አያስፈልገውም። ግን እዚህ ማጠቃለያ ላይ ሌላ የሚያነሳው ነገር አለ ከኒቃ ጉባኤ በፊት ይሄ ነገር እንደው ባልተነገረበት ሁኔታ ህብስትና ወይኑ የምር የጌታ ስጋና ደም ይሆናል ምናምን የሚል ነገር እንደዛ የለም አይነት ነገር ብልሃል እና ይሄ አደገኛ የሆነ ክሌም ነው። ይህ እስላሞች ከኒቃ ጉባኤ በፊት ስላሴን እኮ ያስተማሩ አባቶች የሉም እንደሚሉት አሁን ደግሞ አንተ ዛሬ መታ ከኒቅያ ጉባኤ በፊት ስለ ቅዱስ ቁርባን የጌታ ስጋና ደም እንደሚሆን ህብስትና ወይኑ ያስተማረ አባት የለም ማለት፣ ይህ ከክርስቲያኖች ጋር ሳይሆን ከእስላሞች ጋር ሊያመሳሰል የሚችለው ከታላቅ ይቅርታ ጋር። ምክንያቱም ጠቅላላ አባቶች በጣም በርካታ አባቶች ከኖስቲክ መናፍቃን አንጻር እያደረጉ ያ ህብስትና ወይን የምርም የጌታ ስጋና ደም እንደሆን አስተምረዋል። እነ ቅዱስ የራኔስ ከእርሱ ቀደም ብሎ እነ ቅዱስ አግናጢዎስን መጥቀስ ይቻላል፣ በጣም በቀላሉ ማለት ነው። በሰዓቱ የነበሩ ኖስቲክ መናፍቃን እንደው ይሄ ማቴሪያል የሆነ ነገር ምናምን የሚዳሰሱ ነገሮች ምናምን ስጋን ጨምሮ በጣም ክፉ አድርገው ስለሚያዩ የተጠላ ነገር አድርገው ስለሚያዩ ክርስቶስ እውነተኛ ስጋን አልተዋሃደም ብለው ይናገሩ ነበር፣ ያስተምሩ ነበር። እና ይህንን በምን መልኩ ነው የሚያስረዱት እ ኢራኔስም እና አግናጢዮስም አይ ክርስቶስ የምርም እውነተኛ ስጋን ተዋህዷል። ባይዋሃድ ኖሮማ ታዲያ ያ ቅዱስ ሚስጥር፣ ቅዱስ ቁርባን እንዴት የጌታ ስጋ እናደሚሆናል ነው ስለዛ አግናጢዎስ እንደሁም ምን ይላል? በጣም የታወቀ አገላለጹ መናፈቃን ይላል ከቅዱስ ቁርባን ይርቃሉ ወይም ደግሞ ስለ እኛ መከራን የተቀበለው የሞተው ከእርሱ ስጋ የእርሱ ስጋ እንደሆነ አያምኑም፣ ምና ይላል እና ለመጀመሪያ ጊዜ የምርም የአህብስትና ወይን ደም የጌታ ስጋና ደም እንደሆነ የማያምኑት አሁን ላይ ያሉ ሙሉ ወንጌሎች አይደሉም። ኦኬ ኖስቲክ መናፍቃን ናቸው፣ ጥንታዊ ናቸው። ይህንን የጀመሩት ሙሉ ወንጌሎች አይደሉም። ጥንታ ላይ ኖስቲኮች እንደዛ ነበሩ። ስለዛ ከኒቅያ ጉባኤ በፊት እንዲህ የለም የሚለውን ነገር ባትናገረው መልካም ነበር። ጠቅለል ባለ ሁኔታ ግን ሙሉ ወንጌል በሰነዷ ላይ በግልጽ እንዳስቀመጠችው በሚስጥራቱ በኩል በጌታ እራትም ሆነ በጥምቀት ጥምቀትን ያዝ እናድርገውና እነሱም ይዘውታል። ቅድም በጌታ እራት በኩል የሚገኝ ምንም አይነት የተለየ ጸጋና በረከት የለም። ታዲያ ለምንድን ነው የምትቀበሉት ሲባሉ ምንድን ነው መልሳቸው? እዛው ላይ እንዳነበብ ነው። ያም ሆኖ ግን ነው የሚሉት ምን የተለየ ጸጋና በረከት ባያሰጠም እንኳ እንደው ለጌታ ካለን ፍቅርና ትእዛዝ አንጻር ብቻ እንቀበላለን፣ በቃ ለዚህ ብቻ ነው እንጂ ምንም የተለየ ጸጋ የሚገኝበት ወይም በረከት የሚገኝበት ሆኖ አይደለም ብለው በግልጽ አስቀምጠዋል። ከዚህ ውጭ ይሄ እንደው ሌላ ነገር መናገር እንደው ዝም ብሎ ለሁሉ ወንጌል ከመዋሸት የዘለለ ነገር አይሆኑ እና የኒቅያን ጉባኤ ግን ባታነሰው ደስ ባለ ነበር። ቴንኪው ሁለታችሁ ነው ዎችእ ን ቢ ሌሎቻችሁን አመሰግናለሁ። ከኒቂያ በፊት ያሉ አባቶችን አንድ ቀን ዲስከስ እናደረጋለን። ፈቃደኛ ከሆንክ ዲስከስ በደስታ ምንድነው እዜኤርሚቻው በቃ አሁን ማለፍበት መንገድ እራሱ ኔትወርክ የለው ቻው ሁላችሁም። ፕሮግራምም አለ ፕሮግራም ማለ ኤክስፔክቴሽን እሱ ነው። አዎ፣ አሁን እኮ በቃ እቤትም አልደረስኩም። እንትን አለውም አልሰርዘውም ፕሮግራሙን ምንድን ነው የምናደርገው? አይ ቲንክ ከዚህ በኋላ ሀያ ደቂቃ ድራይቭ ይቀረኛል። በቃ አራት ሰዓት ላይ ይከፍታለሁ። አራት ሰዓት ላይ የዕብራውያን ጥናታችን እንቀጥላለን። ተባረኩ ኤርሚ፣ ሁላችሁ ቻው ያ ብለስ ዩ ኦል መልካም ጊዜ ነበረን። አይ ቲንክ እንደ ተማማርን ተስፋ አደርጋለሁ። በሌላ ርዕስ እስከምንገናኝ አቤ ጉድ ናይት